እባካችሁ ቢያንስ መስማት እሷን ማዳመጥ የማትፈልጉ ከሆነ ዝም በሉ። በቃ ምንም ዓይነት እንደዚህ እሷን የሚሰብር ቃላት፣ ንግግር እንዳታደርጉ ሳይሆን ነበር እንጂ ወጥኖ መደቆስ፣ አሁን ምን ያደርጋል? ድስት ጥዶ ማልቀስ የቦታ ጅራ ይቶ በሮች እንደው እንዳለቃቀሳችሁ እድሜያችሁ ፈጃችሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንዴት ናችሁ? ላይክ ሸር እያደረጋችሁ ማለት ነው። በጣም የሚያሳዝነው ነገር እንግዲህ ለነዚህ አብርሃም ነው ቻናል ከፍቶላት የመጣው እየተባለ ነው። አብርሃም መቼም በዚህ ልክ እኛን የምትቀልድብን ከሆነ ወላሂ እኔ እንጃ። በጣም ነው የሚያሳዝነው ማለት ነው። አብርሽ ነው ቻናል ከፍቶ ቪዲዮ እንዲ ተሰራ ያደረጋት እንጂ መናገር ይችል ነበረ። የብዙዎቹ ጥያቄ ነው ማለት ነው። እና አብርሃም ግን እንደዚህ ማንም እየወጣ ሲሰራብህ መናገር ትችል ነበረ። በዛ ላይ ደግሞ ይህች የነፂ ጓደኛ ነኝ ተብዬ እያለቀሰች፣ መቼም እናንተ የቡታ ጅራይቶ ወበሮች እንባችሁ ከየት እንደሚመጣ ባላቅም በውሸት እንዲህ ስንት የሚሰራ ነገር እኮ አለ። ነፂን ተዋት። እኛ ነፂናት አብርሃምን አፈቀርኩ ብላ ስታል እሴ ነበረው። ስለዚህ እናንተ ለምንድን ነው ግን በሩታ አይምሮ ላይ የምትረማመዱት? አንዳንድ አስመሳይ ሰዎች በሰው ትዳር ላይ ለመቀለድ በቃ ትዳራቸው እንዲፈርስ እያደረጋቸው ያላችሁት የቡታጅራ ዩቱበሮች ናቸው። አስረግጬ ነግራችኋለሁ ማለት ነው። አሁንም እየተሰራ ያለው አብርሃም ማስቆም ይችላል። የሩታን ክብርን ማስጠበቅ ከቻልክ ሚስትናት ካልክ ይህም ቪዲዮ ማስቆም ትችላለህ። ሌላ አይዲያ መፍጠር ትችላላችሁ። ሲጀመር አንተ እንዴት ነው ለነጽህ ዩቱብ ከፍተህላት የምትመጣው? ምንም እንደማታውቅ ሆነ ነው። እኛ እየሰራህልን ያለ ነው። ግን በጣም እኔ ከብዙዎቹ ስሰማ አብርሃም ነው ለነጽ ዩቱብ ከፍቶላት የመጣው፣ ዜዶ ምነክቶች ነው እያሉኝ ነው። ስለዚህ እሩታ ደግሞ ነብሰ ጡርናት ነብሰ ጡር ሆና እንኳን በየቲክቶኩ እየተዘቀዘቀች ነው። ይሄው እነዚህ አስመሳዮች እነኪያነ ምናምን የሚባሉ እነሱ ጧት ማታ ቪዲዮ እየሰሩ የእነሱን ቻናል እያሳደጉ አሁን ነፂ ያለችበት በጣም ከባድ ውስጥ ነው፣ ከባድ ህይወት ውስጥ ነው ምናምን ይላሉ። አብርሃምን ማግኘት አለባት ምናምን። ለምንድን ነው የምታገኙ? ባለትዳር እኮ ነው። ይሄ አንድ ባለትዳር ወንድ ሌላ ሴት ጋር ከሄደ ዝሙት ነው። ዝሙትን ሊሰራ ነው የሚሄደው ሌላ ምንም ሊያረግ አይሄድም። የኢትዮጵያ ወንዶች ግን እንዴት ነው የምታስቡት? አስረግጬ ነው የምነግርህ እንዴ ሩታ እኮ ነብሰ ጡር እኮ ሴት ናት። እንዴት ነው ነብሰ ጡር ሴት ባለትዳር ሆኖ እሱ ቡታ ጅራ መጥቶ ከእሷ ጋር ይገናኝ? ደክማለች። ለምን ዛሬ ሆኖ አትሞትም? ትሙት፣ ነዚህ ወላሂ ነው የምላችሁ። ትሙት በሰው ትዳር የሚዘምት ሴት ላይ ይሞት እንዴ! ለምን? በጣም ነው የሚያሳዝነው። ትንሽ እንኳን ለኦዲየንስ ክብር የላችሁም። አንዳንድ ሰዎች እኔ መቼም አብርሃም ይሄንን ነገር ካረግ ህሊና ራስክን ይውቀሰው። እኔ ሌላ ምንም አልልህም። እኛ ህዝቡ እያለቀሰ ልብ ድካም ነው። በልብ ድካም ያለበት ስንቶቹ ላንተ ብለው እያለቀሱልህ፣ እንደዚህ የምትሰራ ከሆነ ነፂን ከፍተ ቪዲዮ የሰጣት አንተ ከሆነ በጣም ስህተተኛ ነህ አብርሃም። እኔ አስረግጬ ነው የምነግርህ። ይሄ ድራማ እንድሰራልህ ፈልገ ከሆነ ሩታን በማይነካ መልኩ ብሰራ ኮ ችግር የለውም ነበረ። ብዙ የሚሰራ መንገድ አለ። ሲጀመር ለሚስተ ክብር ክብር የሚባል ነገር አለ። ክብር ስጣት። ማለት ክብር ስጣት ስል ሚዲያውን አስከብርላት። አንተ እናሷ በተጣላችሁ ቁጥር እሷን እየተዘቀዘቀች እየተሰደበች ነው። ቤተሰብ የሌላት፣ አሳዳጊ የበደለ፣ ኢቲሲ ብዙ ነገር እየተባለች ነው። እና እናንተ የቡታጅራ ልጆች ማለት ነው ሩታንት ያሰለጠነቻችሁ፣ ካለባበስ ካነጋገር ካረማመድ ጀምሮ ለሰው ልጅ ሪስፔክት እንዴት አድርጎ እንደሚሰጥ ከሷ ተማሩ ማለት ነው። ሩታን የመንካቱ ሞራል ራሱ የላችሁም። ሞራራችሁ ራሱ እየወረደ ነው። አብርሃም ሩታን፣ ቆም ብለህ ስማት፣ አዳምጣት። በዛ ላይ ነፍሰ ጡር ሰው ሲሆን በጣም ብዙ ያነጫንጫል፣ ያስከፋል፣ ብዙ ነገር አለና፣ ሪስፔክት የሚባል ነገር አለ። ለሴቷ ሪስፔክት ሰጥተህ ብተውራት እንደኔ መልካም ይመስለኛል። ይሄው ደግሞ አሁን ነፂ መጣች ብለው እንደዚህ እያለቃቀሱብን ይገኛሉ። በደንብ አልቅሱ። ላለሁ በሌላ ቪዲዮ እንገናኝ። ባይ ባይ።